ሁሉም ተሰብስቦ ክትፎ እየበሉ ነው። ዛሬ የአብርሃም እዩ። ሁሉም ተሰብስቦ ምን አለ? አንቴ ብቻህን ሩታ ሁሉ ቦታ አትገኝም። እግዚአብሔርን በቃ ብቸኛ ነች መሰለኝ። አትገኝም። ጎደኛ የላትም እንዴ? አትገኝም ሁሉ ቦታ እና እዚ ሁሉም ተሰብስቦ የቡታ ጅራ ዩቱበሮች እነ ብሩክ ምናምን ሁሉም አለው ክትፈው እየበሉ ነው። አንተ ይበላሃልሃል እንዴ ግን አንተ ጨካኝ ነ ስጀመር ጨካኝ ሰው ነው። እና ሀይሚ ደግሞ እዛ ጋ ብቻውን ቁጭ ብላለች። ለምን እንደሆነ ላቅም ብቻውን ቁጭ ብላለች። እና እዛ ብቻውን ቁጭ ብላለች ምንሆና ወይ አትበላም እንዴ ስለዚህ ነው ቀጨጨችው ስጋም አትበላም አንዳንድ ሰው እኮ ስጋም አይወድም ወተትም አይወድም ቅቤም አይወድም አንዳንድ ሰው እንደዚህ ነው ግን እኔ ወተት አልወድም ቅቤ ወዳለሁ ምናምን ስጋ አልጠላም እና አንዳንድ ሰው እንደዛ ነው በተፈጥሮ ስለዚህ ነው ቀጨጨችው ይመስለኛል እና እዛ ብቻውን ቁጭ ብላለች ሁሉም ክትፎ እየበሉ ነው። እና ሩቅታ የምዚህ ብትገኝ ምን አለበት? እና አብርሃም ዛሬ የሆነ የማቢ ቤት የኢንስተግራም ላይ ተለቋል፣ ቪዲዮ ወጥቷል። ስለዚህ ከካሜራ ሊደበቅ ይፈልጋል፣ ግን ካሜራ ውስጥ ገብቷል። ሊደበቅ ይፈልጋል እኮሱ በርቱ ብሎ ችግር የለም ብሎ ላይሂታችንም እግዚአብሔር አለ። እሷም አንድ ቀን እንደዚህ ይሄ ቀና ብሎ እኮ ዓመት አያርግዙም። ዓመት አርግዞ አይቀርም እኮ የሆነ ጊዜ ነው ቢፈጅ፣ ከወለዱ በኋላ ችግር የለም። እና የሆነ ጊዜ ነው የሚፈጅ እንጂ ዓመት ብዙ ዓመት ሩቅ ዓመት አይደለም እና እሷም አንድ ቀን እንደዚህ ዘና ከጓደኞቹ ጋር አልፋለች፣ ዘና ፈታ ትላለች። ለእሷም አንድ ቀን ቀን ይደርሰና ዘና ፈታ ትላለች። እና ዛሬ የረሳችሁት እሷን ነገ እሷም እናንተን ትረሳለች። አስቡ። እና ምን አለ ቢጠሩት እዛ እዚህ ቢጠሩት እና እሷ ብትኖር ምን ችግር አለ? ምን ችግር አለ እስቲ?

ተጨምረኝ ምናምን ቶሎ ወደ ሀገራችን እንዲገባ እንሻቅላልን።